ጤና ይስጥልን፣ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምናላችሁ። የዕለቱ የዜና አወጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርስተ ዜናዎቹን ነግራችኋለን። አብራችሁን ቆዩ። በትግራይ ውስጥ መቅረጽ አቁሙ፣ አለበለዚያ እተኩሳለሁ። የጋዜጠኞች ሕይወትና ጋዜጠኝነት አደጋ ላይ የጣለው የትግራይ ውስጣዊ የስልጣን ሽኩቻ በተመለከተ የዜና ትንታኔያችን አካቶታል። ቆይታችሁ የምትሰሙት ይሆናል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ባሌ ዩራኒየም መኖሩን ተናገሩ። በጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ኒውክሌር በሰላማዊ መንገድ ለመጠቀም ተጨባጭ እርምጃ እየወሰደ መሆኑን ከገለጹ ውስጥ ሶስት ሳምንታት በኋላ በኦሮሚያ ክልል ባሌ ዩራኒየም መኖሩን ተናግረዋል። በዚህም ጉዳይ ዜና ትንታኔያችን አካትነዋል። ግዕዝ ለኢትዮጵያ ብቻ ሳይሆንም ለዓለም ሕዝብ ጭምር የሚጠቅም ቋንቋ መሆኑን ተመላከተ። ግዕዝ ለኢትዮጵያ ብቻ ሳይሆን ለዓለም ህዝብ ጭምር ጠቃሚ ቋንቋ መሆኑም በአዲስ አበባ ዩኒቨርሲቲ የስነ ልሳና ቋንቋ ተመራማሪና አስተማሪ የሆኑት ፕሮፌሰር ባየ ይማም አመላክተዋል። በዚህም ጉዳይ ዜና ትንታኔያችን አካተነዋል፣ ቆይታችሁ የምሰሙት ይሆናል። ዚህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ ወደ መጀመሪያ ዜና ትንታኔያችን ስናል መቅረጽ አቁሟ ለ በለዚያ ተኩሳለሁ የጋዜጠኞች ህይወት ና ጋዜጠኝነት አደጋ ላይ የጣለው የትግራይ ውስጣ የስልጣን ሽኩቻ ሁለት አመታት የፈጀው ደማፋሳሽ የሰሜን ኢትዮጵያ ትግራይ ጦርነት ዘላቂ ግጭት ለማቆም በስምነት ቢቋጭም በክልሉ የተባባሰ በመጣው ፖለቲከኞች ና የስልጣን ሽኩቻ የተነሳ ትግራይ የትግራይም ዛሬም ጋዜጠኝ ህይወት አደጋ የወደቀ በት ክልል ሆኖ መቀጠሉን ዓለም አቀፋዊ የጋዜጠኞች መብት ተሟጋጅ ድርጅት ሲፒጄ ገልጿል። በክልሉ በተፈጠረውና ወደ ጦርነት እንዳያመራ በተሰጋው የውስጥ የስልጣን ሽኩቻ የተነሳ ትግራይ ጋዜጠኞች የሚፈታተኑበት እየተፈሱም የሚታሰሩበት፣ የሚገደሉባትም፣ ሌላ የሰብአዊ መብት ጥሰቶች የሚፈጸሙባትም ሆና ትቀጥላለች ብሏል ሲፒጄ አዲስ ባወጣው ዘገባ። ከፌዴራል መንግስት ጋር የነበረው ጦርነት በስምምነት እልባት ቢያገኝም በህዝባዊ ወያኔ ሐርነት ትግራይ እንዲሁም በወታደራዊ አመራዊ መካከል የተሰጠው የተከሰተው እና የተሰጠ ክፍፍል ውስጣዊ ፖለቲካ ሽኩቻ ለጋዜጠኞች ፈተና ሆኖ መቀጠሉን ዘገባው አመላክቷል። መርሃዊ ብርሃነ ባለፈው ዓመታት ሐምሌ ወር የተካሄደው አዲ ጉዱም ሰላማዊ ትዕይንት ህዝብ ለመዘገብ ከሌሎች ጋዜጠኞች ጋር በሄዱበት ወቅት ለበርካታ ሰዓታት አካባቢን ባሉት ሚኒሻ መታሰራቸውን ተቃውሞ የሚያሰሙት ደግሞ በጸጥታ ኃይሎች ሲደበደቡ፣ ወደ ሰልፈኞች ሲተኩሱ እንደነበር እንዲሁም አንድ ሰው ሲሞት ማየቱንም እማኞች ሰጥተዋል። ይህን ተከትሎ ነው ወረሃዊ መተኮስ ጀምር አቤል መቅረጽ አይችልም በሚል የጽሑፍ መልእክታቸው ለትግራይ ብሮድካስት ሰርቪስ ዋና ሥራ አስፈጻሚ አቤል ጎሹ ይልካሉ። አቤልም እነሱን ተዋቸው ራሳቸውን አድኑ በማለት መለሰ። አንድ ሚኒሻ መሳሪያ ይዞ ወደ ትግራይ ብሮድካስት ሰርቪስ ካሜራ ባለሙያ ማዕዛው ቆመ በሌላ በኩል ደግሞ ሌላ የትግራይ ህዝብ ሚዲያ ካሜራ ባለሙያ ሲራ ካሰፋ ላይ የጩሆ መቅረጽ አቁሞ አሊያም ተኩሳለሁ ሲል መዛቱን ለጋዜጠኛው መርሃዊ ሲፒጄ ተናግሯል ይህ በክልሉ የጋዜጠኞች ህይወት ምን ያህል አደጋ መውደቁን የሚያመላክት መሆን ሲፒጄ በዘገባ አብራርተዋል በክልሉ በህዋትና በህዋት ተቃራኒ በቆሙ ኃይሎች ሌሎም በውስጥ የፖለቲካ ስልጣን ሽኩቻ በተነሳ ጋዜጠኞች አንዱን ከሌላው ቡድን ለመወገን አሊያም በተቃራኒ ለመቃወም መገደዳቸውን በዚህ የተነሳ በክልሉ የሚዲያ ነጻነት እጅግ ከፍተኛ ሁኔታ መጥበቡን ዘገባው አመላክቷል። በዚህም የተነሳም ጋዜጠኝነት በክልሉ ያለ የጋዜጠኝነት ስራ ጋዜጠኛ ተብሎ ለመጥራት የማይቻልበት ደረጃ መድረሱ በመቀለያ ዩኒቨርሲቲ የጋዜጠኛ ትምህርት ክፍል መምህር ማቴዎስ ገብረ ሕይወት ለጋዜጠኙ መብት ተቆርቋሪ ድርጅት ገልጿል። ጋዜጠኙ በጦርነቱ ምክንያት መስራት አቁመዋል። ራሳቸው አደራጅተው የሚዲያ ነጻነት እንዲከበር ጥረት የሚያደርጉበት ሁኔታ የለም። እናም ያልሰለጠኑ ማህበረሰብ አንቂዎች የጋዜጠኝነት ስፍራ ተክተው ተረክበውታል ብለዋል መምህሩ ለሲፒጂ በሰጠው ምላሽ። ሲፒጂ ለትግራይ ክልል ጊዜያዊ አስተዳደር የህዝብ ግንኙነት ኃላፊ ሸዊት አሰፋና የህዝባዊ ወያኔ ሓርነት ትግራይ ምክትል ሊቀመንበር አማኑኤል አሰፋን ጨምሮ የጽሁፍ መልእክት ቢልክም ምላሽ አለማግኘቱ በዘገባው ላይ አመላክቷል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ባሌ ዩራኒየም መኖሩን ተናገሩ። ጠቅላይ ሚኒስትሩ ዩራኒየም መኖሩን የተናገሩት በኦሮሚያ ክልል ባሌ ዞን ከአሁን ቀደም ባለስልጣን ጋር በመሆን የሶፍ ዑመር ወግ በሚል ርዕስ ባካሄዱ ትናንት ምሽት ለመንግስት ቅርበት ባላቸው መገናኛ ብዙሃን የተሰራጨ ውይይት ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ግማሽ ሰዓት ገደማ በወሰደው ንግግራቸው፣ እኔ ይህንም ቦታ የማየው እንደ ትምህርት ቤት ነው ገና እንዳልነገር ነው ነገር ነው በማለት ይገልጹና ማዕድኑም እንዳልኩት ከዩራኒየም ጀምሮ ነዳጅ ማለት ነዳጅ ክምችት እና ምልክት አግኝተናል፣ ባሌ ውስጥ በጣም በርካታ ማዕድኖች አሉ ብለዋል። ይህ አብይ ንግግር የተሰማው ከ3 ሳምንታት በፊት በሩሲያ በተካሄደው የዓለም አቶሚክ ሳምንት ጉባኤ ላይ ኢትዮጵያ ኒውክሌር ቴክኖሎጂ ለሰላማዊ መንገድ በመጠቀም ተጨባጭ እርምጃ እየወሰደች መሆኑን ከገለጹ በኋላ ነው። ከሩሲያ ንግግር ኢትዮጵያ ኒውክሊየር ኃይል አማራጭ ኃላፊ የተሞላበት መልኩ የመጠቀም አካ እንደምትከተል አመላክተው በጥንቃቄ የሚመራ እቅድና ከፍተኛ ደህንነት ደረጃ በማረጋገጥና በሀገር በቀል ጠንካራ አቅም ግንባታ እንደምታከናውን አስታውቀው ነበር። ለ80 ዓመታት የኒኩሊር ኢንዱስትሪ የተጠቀመችው ሩሲያ ሳይንስ ከራዕይ ጋር ሲጣመር የሚያስገኘው ውጤት በተግባር አሳይታለች ያለው ጠቅላይ ሚኒስትሩ ኢትዮጵያ ከሩሲያ ጋር አፍሪካ ምሳሌ በመሆን ያላትን አገርነት የበለጠ ማጠናከር እንደምትፈልግ ገልጸው ነበር። ጠቅላይ ሚኒስትሩ የሶፍ ኡመር ወግ የተሰኘ ርዕስ በተሰጠው የባሌ ውይይት ላይ ዩራኒየም ለኒኩሊር ማመንጫ መጠቀማቸው ባይናገሩም ዩራኒየም ግን ኤሌክትሪክ ኃይልና ጦር መሳሪያን ጨምሮ ለበርካታ ፍጆታ ማመንጨት የሚውል መሆኑን ዓለም አቀፋዊ አቶሚክ ኢነርጂ ኤጀንሲ መረጃ መለክታል። በመሆኑም የኒውክሊየር ስምምነቱ ከኢትዮጵያ በቀጣይ ያላት የኃይል አቅርቦት መሪነት ሚናው ያሳድጋል ያሉት የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስም ተናግረዋል። መንግሥት ከሩሲያ ጋር የተፈራረመው የኒውክሊየር ኃይል ማመንጫ ግንባታ ስምምነት ኢትዮጵያ በቀጠና ያላት የኃይል አቅርቦት መሪነት ሚናው ያሳድጋል ያሉት የውጭ ጉዳይ ሚኒስትሩ በዚህም የተናገሩት ከሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ጋር በሞስኮ በሰጡት ጋዜጣዊ መግለጫ ነው። 25 ደቂቃ ገደማ በወሰደው ጋዜጣዊ መግለጫ ጊዲዮን ከአንድ ጋዜጠኛ ሩሲያ ቋንቋ ለቀረበላቸው ጥያቄ በሰጡት ምላሽ ኢትዮጵያ እና ሩሲያ የተፈራረሙት የኑክሌር ኃይል ማመንጫ ግንባታ ላይ ስምምነት የሁለቱ ሀገራት ግንኙነት በማጠናከር ከሰሃራ በታች ባሉ አፍሪካ ሀገራት፣ እንዲሁም እንዲህ አይነት ቴክኖሎጂ ከማስተዋወቅ አኳያ ግዙፍ አበርክቷል ብለዋል። የውጭ ጉዳይ ሚኒስትሩ ሞስኮ ይህን ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ኦሮሚያ ክልል ባሌ ዩራኒየም መኖሩን ከተናገሩ ከአንድ ቀን በኋላ ነበር። ጊዲዮን ላቭሮቭ ጎን በመሆን በሰጡት ገለጻ ይህ የኒውክለር ኃይል ማመንጫ ግንባታ ስምምነቱን ኢትዮጵያ በቀጠናው ሀገራት ኤሌክትሪክ ኃይል በማቅረብ ረገድ ያላትን የመሪነት ሚና ያሳድጋል በሚል ተስፋ መንግስታቸው መሰነቁን አመላክተዋል። ታላቁ የኢትዮጵያ ሕዳሴ ግድብ መጠናቀቁን ተከትሎ በዚያ ወቅት ኢትዮጵያ እንደ ኬንያ፣ ሱዳን፣ ጅቡቲ ሀገራት ኃይል እያቀረበች መሆኑን ያወሱት የውጭ ጉዳይ ሚኒስትሩ መንግስት ይህን አጠናክሮ መቀጠል ፍላጎት እንዳለም ተናግረዋል። ኢትዮጵያ ያላትን ኃይል አቅርቦት ለጎረቤታቸው በማቅረብ በቀጠናው ትስስርና ትብብር በአፍሪካ ቀንድ ለማጎልበት እንደሚፈልጉ የውጭ ጉዳይ ሚኒስትሩም ጌዲዮን ጢሞቴዎስ አመላክተዋል። በተጨማሪም የኒክለር ጨምሮ ከሌሎች አማራጭ የሚመነጨው ኃይል ኢትዮጵያ ወደ ኢንዱስትሪና ዝመና ይመራታል ብለዋል። ተስፋ እንደሚያደርጉም ገልጸው ኢትሃድ ማመንጫ ግንባታ ኢትዮጵያ በሰው ሰራሽ አስተውሎት በሌሎች እየመጡ ባሉ አዲስ ቴክኖሎጂ የመሪነት ሚና የሚያስቀምጥ መሆኑን የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስም ተናግረዋል። ግዕዝ ለኢትዮጵያ ብቻ ሳይሆንም ለዓለም ሕዝብ ጭምር የሚጠቅም ቋንቋ መሆኑን ተመላከተ። ግዕዝ ተናጋሪው ማህበረሰብ የሌለው ኢትዮጵያ ጽሑፍ ቋንቋ መሆኑን ያመላከቱት የሥነ ልሳና ቋንቋ ተመራማሪው ፕሮፌሰር ባየ ይማም፣ ይሁን እንጂ ይህ ቋንቋ ምንም እንኳ ተናጋሪው ማህበረሰብ ባይኖረውም ኢትዮጵያ ውስጥ ሚስጥር የሚገኘው በዙ ጽሑፍ ቋንቋ ውስጥ መሆኑን ተናግረዋል። በቅድመ ክርስትና ከይሁዳዊ ዘመን ክርስትና ጀምሮ ባለው ዘመን እስከ መካከለኛ ክፍለ ዘመን ድረስ ኢትዮጵያ ሁለንተናዊ ነገሯ የተከተበው በብራናና በግዕዝ ቋንቋን ያሉት የቋንቋና ስለ ለንሳን ተመራማሪ እንዲሁም በግእዝ ቋንቋ ብራና ላይ ያረፈ የኢትዮጵያ ሚስጥር አፈልጎ ማግኘት የትናንትና ዛሬ የነገዋ ኢትዮጵያ ሁለንተና እድገት መላተም የሚችል መሆኑን አስገንዝቧል። በጽሁፋቸው የግእዝ ቋንቋ ውስጥ የሚገኙ ሃይማኖትና ጸሎት ብቻ ከመሰለን ተሳስተናል ያሉ ፕሮፌሰር ባየ ኢማም በግእዝ ውስጥ እውቀትና ፍልስፍና፣ ስነ ጥበብ፣ መድኃኒትና ሌሎች በርካታ ነገሮች የሚገኙ መሆኑን ገልጸዋል። ሆኖም ግን እነዚህ ጠቃሚ ነገሮች ከኛ ይልቅ የውጭ ዜጎች እውቀታቸው ግዕዝ ከኛ የተሻለ ሲያስተምሩና እየተጠቀሙበት ይገኛሉ ብለዋል። ባለፉት ብዙ ሀብትና ግዕዝ ውጭ ሀገራት ትላልቅ ዩኒቨርሲቲ ውስጥ አንድ የትምህርት መሰጥ ብቻ ሳይሆን የግዕዝ ባለቤት የሆኑት ኢትዮጵያ የራሳቸው ግዕዝ ብዙ ብር እየከፈል በውጭ ሀገር እንማረዋለን ብለዋል። ግዚ → ግእዝ የሚጠቅመው ለእኛ ኢትዮጵያ ብቻ ሳይሆን ለዓለም ሕዝብ ጭምር ነው። የላቲን ጠቀሚና ሮማያ ብቻ አይደለም ዕብራይስጥኛና አረበኛ ሌሎች ቋንቋ የፈጠሩ ለሰው ልጆች መጠቀሚያ ነው ብለው የቋንቋ ስነ ልቦና ተመራማሪ ፕሮፌሰር ባየም ይማም ተናግረዋል። በመሆኑም ከተበላሽ የፖለቲካ አስተታጠብ ወጥቶ ግዕዝ በሰሜኖች በተለይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጨቆኛ መሳሪያ ነው ከሚሉ መጥፎ ሳቢ ውስጥ ካልቻል ግዕዝ በሀገራችን የተለያዩ አካባቢ ማስተማር ያስቸግር ያለው ፕሮፌሰሩ ለዚህ አስተያየት መስራትና ግዕዝ እንደ ሀገር ይጠቅመን ብሎ በማሰብ ቅንነት ነው ብለዋል። የግዝ ጠቃሚነት ዓለም አቀፊ በሆነበት በዚህ ዘመን በቆሻሻ ፖለቲካ ወይም ሃይማኖታዊ አመለካከት የግዝ ቋንቋ ኢትዮጵያ ሀብት መካር ስህተት ብቻ ሳይሆን በጣም ስህተት ጭምር ነው ያሉ ፕሮፌሰር ባየ ይማም ያም ሆኖ የግዝ ቋንቋ ማስፋፋት የሚያስ የሚፈልገው በግድ ወይም በኃይል በመጫን ሳይሆን ጥቅሙን አስገንዝቦ ፍላጎት ላይ ተመስርቶ መሆን እንዳለበት አብራርተዋል። በዚህም በውስጡ የግእዝ ቋንቋ ኢትዮጵያ ማንነት፣ ምንነት በውስጡ የያዘው ጽሁፍ ቋንቋ በሆነው በሁሉም የሀገሪቱ አቅም ማስተማር ቢቻል የግእዝ ጠቀሜታ የጎላ መሆኑን በማመልከት የግእዝ ቋንቋ ጠቀሜታ ዓለም አቀፋዊ በሆነ በዚህ በቆሸሸ ፖለቲካ ሃይማኖት አመለካከት ግእዝ ቋንቋ ኢትዮጵያ ሀብት መካድ ስህተት ብቻ ሳይሆንም በጣም ስህተትም